ከእናቱ በላይ ሙስሊም ነው የሚያምነው። ምንድን ነው ሙስሊም ከዋሸ ቀኑ ተበላሸ እያልከ አይደል ያደግከው? ሙስሊሙ ከዋሸ ቀኑ ተበላሸ እያልከ አይደል እንዴ ያደግከው? ሙስሊም አይዋሽም፣ ሙስሊም አይሰርቅም እያላችሁ እኮ ነው ያደጋችሁት። አሁን መጥታችሁ ሙስሊሞች ምንድን ነው ውሸታም ናቸው? ሙስሊሞች ተሳዳቢ ሰዎች ይቆጠራሉ። ሙስሊሞች ገዳይ ናቸው። ሙስሊም አይገልም እስልምና ሙስሊም ብቻ እኮ አይደለም፣ ስለ ነፍስ ነው የሚያወራው፣ ስለ አንድ ነፍስ ነው የሚያወራው። እስልምና እስልምና ምንድን ነው የሚያስተምረው? አንድ ነፍስ ያጠፋ ሰው ሁሉም ነፍስ፣ ብዙ ነፍስ፣ ሁሉም ነፍስ ነው እንጂ ሁሉም ነፍስ እንዳጠፋ ነው የሚታሰበው። አንድ ነፍስ ያዳንም ብዙ ነፍስ ወይም ሁሉም ነፍስ እንዳዳነ እንትን አለው ይላል። በቃ ይሄ የእስልምና ትምህርት ነው። ዝም ብለ፣ በቃ ማረድ፣ መተራረድ የሚባል በእስልምና የለም። የለም። ዋጋ አለው የሰው ልጅ እንኳን የሰው ልጅ እንስሳም ቦታ፣ ክብር፣ መብት አለው ዋጋ አለው። እስልምና ስለ ነፍስ ነው የሚጨነቀው። የአንድ ሰው ነፍስ ከሁሉም ነፍስ ጋር እኩል መብት እንዳለው አድርጎ ነው ቁጭ አደረገው። እስልምና የትኛው ሃይማኖት ነው እንደዚህ አድርገው የሚያስተምረ አለ? የለም። የለም። ክርስትና እንደዚህ ብሎ ያስተምራል? አያስተምርም። አያስተምርም። አንድ ነፍስ አንድ ሰው ዓለም ላይ ካሉ ሰዎች በኩል መብት እንዳለው አድርጎ የሚያስተምር ሃይማኖት የትኛው ሃይማኖት እስልምና ነው እስልምና ነው እኮ እኔ በጣም ነው የሚገርም ተመልሳችሁ ምዕራባውያን የሰጧችሁን የማታውቁት አጀንዳ ሙስሊሞች አራጅ ናቸው ሙስሊሞች ገዳይ ናቸው ጅሃድ የሚባለው እነንትና እንደዚህ ነበሩ እነንትና ምንድን ነው አፈንድተው ነበር ውሸት የለም በእስልምና የሰው ልጅ በከንቱ አይጠፋም። የእስልምና ነፍስ ዝም ብለህ አትጫወትበትም። በእስልምና የተወለደ የሰው ልጅ በጣም እየተከበረ ነው። እስልምና ነው የሰው ልጅን ያከበረው። በጣም የተከበረ ነው። እንደፈለግክ አትጫወትበትም። በፍጹም እንደፈለክ አትበድለውም። የማንንም ተበዳይ ጸሎት ይላል እስልምና፣ በጣም የሚገርመኝ ትምህርት ማለት ነው። የማንንም ተበዳይ ጸሎት በቅ ተቀባይነት አለው አይመለስም። የማንንም ሰው እኮ ነው የሙስሊም ብቻ እኮ አይደለም። የማንንም ሰው ሰው መበደል አይቻልም። ይሄ ነው ስርዓቱ እኮ ተወውና፣ ስለመግደል ስለመግደልማ ያ የአንድ ሰው ነፍስ ዓለም ላይ ካሉ ሰዎች እኩል መብት ነው የሰጠው። አንድ ነፍስ ያጠፋ ሰው ሁሉም ነፍስ እንዳጠፋ ነው ኃጢያቱን ትንም የሚደረገው ያዳናትም በዛ ልክ ማለት ነው። ይሄ ነው እስልምና። በነገራችን ላይ ዝም ብላችሁም ስለማታውቁት ነገር ነው እናንተ። እንትን የምትሆን ጥላቻ ነው፣ ምቀኝነት ነው። ክርስቲያኖች ከእናቱ በላይ ሙስሊም ነው የሚያምነው። ምንድነው? ሙስሊም ከዋሸ ቀኑ ተበላሸ እያልክ አይደል እንዴ? የት ያደግከው?